ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሦስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ፣ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣ ነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ አስራ ሁለተኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ሕብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ 75 ካሬ፣ ባለ ሁለት መኝታ 94 ካሬ፣ እንዲሁም ባለ ሶስት መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ በአያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል እስቴት ይህ አባዘ ሰበር ነው። ኢራን የኒኩሌር አይን ብሌኗን ፎርዶን ጨምሮ ናታንዝና ይስፋሐን የኒኩሌር ማብላዮቿን አታለች። ወይም በፕሬዚደንት ዶናልድ ትራምፕ ቋንቋ ቶታሊ ኦብሊተሬትር እልም ብለው ወድመዋል እንደማለች። የሌሊቱ ንጋት ለኢራን የምትባርካው ሳይሆን ከጨለማ የሚከፋ መርገምት ነበረ። ወታደራዊ ደህንነትና ስለላዊ ልህቃኖቿንና አንጡራ ሳይንቲስቶቿን በአንድ ሰዓት ጊዜ የፈጀ የእስራኤል ምጽዓት አዋርዷት ጽልመትና ከላል ብሷት ከሆነ የትናንት ሌሊቱ የአሜሪካ 75 ኢላማዎችን የነረተ የብሎክባስተር ቦምቦች፣ የቶም ሃክ ሚሳይሎችና ሌሎች የተለያዩ የቦምብ ቀጥቀጣዎች ከፍተኛ መናቅና ከምንም አለመቆጠር ስሜት ውስጥ ከተዋታል። ከህመሙ፣ ከስብራቱና ከጥዝጣዜው የተነሳ እስካሁን ድረስ እንኳ ሱፕሪም ሊደር አያቶላ አሊ ካሚኒ አንዲት ቃል ካፋቸው አልወጣም። የዓለም አቀፍ መገናኛ ብዙኃን አንድ በታቸውን ሲጠብቁ ውለዋል። በምትካቸውና በጠዋቱ የኢራንን የንዴት እቷን የለካ የቃል ምላሽ የሰጡት በቱርኩ የሙስሊም መንግሥታት ኅብረት ጉባኤ ላይ በመካፈል ላይ የሚገኙት ውጭ ጉዳይ ሚኒስትር አባስ አርጋቺ ነበሩ። ትራምፕ ስፔክታኩላር አጃኢብ ሲሉ ለገለጹት ምታቸው አባስ አርጋቺ ዘላለማዊ መዘዞች ይጠብቆታል ሲሉ ዝተዋል። የሆነና ከቃል በላይ የውሳኔውን ቁልፍ በያዙት የደህንነትና የስለላ መዋቅር አመራሮች መካከል በደንፍላት የተሞላ ውይይት እየተካሄደ መሆኑ ይታመናል። በክልሉ በተንሰራፋው የአሜሪካ ጥቅሞች ላይ በቀል በመሰንዘር እሳቱን ያግለብልቡት ወይስ ዶናልድ ትራምፕ ኑ እንደራደር ያሉትን ሰምተው በሀገረ ኢራን ምድር ውስጥ ኒውክሊየር ማበልጸግን እርም ብለው ይፈርመው። ይህ ሙግት የሚካሄደው ደግሞ በርካታ የኢራን ጦር አዛዦች ካሁን ካሁን ያላባራው የእስራኤል አደን ሰለባ እንዳኖን በሚል የህልውና ስጋት ውስጥ ሆነው ነው። ስጋታቸው ከዚህም ይብሳል። ምክንያቱም ይላል የቢቢሲ ዘገባ ለዚህ ወሳኝ ጉዳይ ተሰብስበው እንኳ ከመካከላቸው አንዱ ጣፈንታቸውን ለእስራኤል ሞሳድ አሳልፈው የሚሰጥ የከዳዩን ወገን እርግጠኛ መሆን ስለማይቻል በስፋት ሲታይ ሶስት ስትራቴጂካዊ የድርጊት መንገዶች ተዘርግተው ይታያሉ ይላሉ ተመልካቾች። ሁሉም ግን እንደ ጃርት ጫንቃ በሾክ የተሞሉ ናቸው። የመጀመሪያው በትራምፕ እሳት ነደውና ቆሽታር ቸዋሮ የጠላት ደም ካላየን የሚሉ ናቸው። የበቀላቸው በትር የሆነው የቦሊስቲክ ሚሳይል ክምችት በፊት ከነበረበት ሶስት ሺህ አሁን ወደ 1500 ወርዷል። ከፊሉን እስራኤልን ቀጥቀጠውበታል። ከፊሉን እስራኤል አንድ ዳባቸዋለች። ኢራን ከፊት ለፊቷ አማርጣ የምትመታቸው ሀያ የዩናይትድ ስቴትስ አሜሪካ የጦር ሰፈሮች በሠራ መካከለኛው ምሥራቅ ውስጥ አሉላት። በጣም ቅርቧ እና ቶል አይን ውስጥ የሚገባው ባህራይን ሚና ሳልማን ውስጥ የሚገኘው የአሜሪካ ባሕራይን አምስተኛው ፍሊት የተንሰራፉ ጽሕፈት ቤቶች ናቸው። የሆነና ኢራን ጎረቤት ስላጠዋር መንግስት ላይ ለመተኮስ ስላለመተኮስ ሊያንገራግራት ይችላል። ይልቁን በኢራቅና በሶሪያ የሚገኙ ወኪሎቿን በመጠቀም በአንጻራዊነት ነጠል ነጠል ብለው የሚገኙትን የአታንፍ የአይን አልአሳድ ወይም ኢቢል የጦር ሰፈሮች ላይ ጥቃት ትፈጽም ይሆናል ይላሉ ተንታኞች። ያኔ በፈረንጅ 2020 ትራምፕ የኩድስ ኃይሎች መሪ ጀነራል ቋሲም ሱላይማኒን ከገደሉ በኋላ ኢራን ኢራቅ ውስጥ በሚገኝ የአሜሪካ ጦር ሰፈር ላይ የበቀል ሚሳይል ብታቁስም፣ ነገር ግን አንድም አሜሪካዊ ላለመግደል ስትል እርምጃ ልትወስድ መሆኗን ለአሜሪካ ማሳወቅ ነበረባት። ምናልባት በአሁኑ ይናታደር ይሆናል። ያለምንም ማስጠንቀቂያ ልትነርተው ትችላለች ማለት ነው። ኢራን ከፈለገች በአሜሪካ የባሕር ኃይል መርከቦች ላይ የንብ መንጋ አይነት ውርጅብኝ ልታወር ትችላለች። አበክራ ስትለማመድ የቆየችበት ነው። ከብዙ ጥይቱ ያልፋል። ድብን ያደርግላታል። ለዚህ ዓላማ በየመን የሚገኘውን ሐውቲ ሚሊሻን በተባባሪነት በህንድና በቀይ ባህር መካከል የሚተላለፉ ምዕራባዊ መርከቦችን እየጠበቅ ቀንድብልኝ ልትል ትችላለች። ሦስተኛ መንገድ አላት፤ ኢኮኖሚያዊ ጥቃት። የዓለማችን 20 በመቶ የነዳጅ አቅርቦት በየዕለቱ የሚተላለፍበትን ቁልፉን የሆርሙዝ ሰርጥ ማነቅ። ይህ ለማድረግ ሰርጥ ውስጥ ፈንጂ መዝራትና በባህር ኃይልም ሆነ በንግድ መርከቦች ላይ አደጋ መጋረጥ። ኢሳያስ እንግዲህ በቀል ይጣፍጣል በትኩሱ ሲሆን ደግሞ ይበላ የሚባል ነገር አለ። ምናልባትም ደግሞ በቭላዲሚር ፑቲን መንገድ ደግሞ ቀዝቃዛ በቀል ጥሩ ነው የሚሉ ይኖሩ ይችላሉ። ካልተሳሳትኩኝ የቭላዲሚር ፑቲን በቀል ዩክሬን ለፈጸመችው ስፔክታኩላር አጃይብ የሆነ ቦምበሮቿ ላይ የተነጣጠረ አመት ከስድስት ወር የፈጀ ልዩ ዘመቻ ውጤት ለሆነው የዩክሬን ጥቃት እውነቱን ለመናገር ጥቃቱ በቀሉ እስካሁን ድረስ እንደቀጠለ ነው የሚታየው። በነገራችን ላይ በእስራኤል እና በኢራን ጦርነት ውስጥ ተመስጠን ሳለ በአንድ ዕለት 14 ሰዎች የገደለችበት በርካታ ህንፃዎች እንደ ካብ የናደችበት፣ የተለያዩ ወታደራዊና ኢንዱስትሪያዊ መሠረተ ልማቶችን ያወደመችበት ሌላ ግዙፍ ጥቃትም ተካሂዶ ነበረ። እንግዲህ እስካሁን ድረስ ባለ ሁኔታ ኢራን አልተበቀለችም። ኢሳያስ አለም አሁን አንተ ኢራን ጥቃት ልትፈጽምባቸው የምትችላቸውን አማራጮች አስቀመጥካቸው አሁን ኢራን ከዚህ በኋላ ጥቃት ልትፈጽም የምትችልበት አቋም ላይ ነች ወይ ያለችው አይቶ ነው ገምቶ ነው የሚባል አባባል አለ በእኛ በኢትዮጵያኖች አባባልና ኢራን አሁን ባለችበት ሁኔታ ከወረደባት ውርጅብኝ አንጻር ወደ አሜሪካ የምትተኩስበት እድል አላት ወይ? ከዚህ በኋላ የሚመጣው ምት ምናልባትም የሳዳም ሁሴንን ዕጣ ፋንታ ጽዋውን እንድትጎነጭ አያደርጋትም ወይ? ጥያቄ በትክክል ገብቶን ከሆነ ወደ አሜሪካ ኢላማዎች ላይ የምትተኩስበት እድል አለ ወይ? ከሆነ ጥያቄው አለ። ቀደም ሲል በዜናው ላይ እንደሰማው አማርጣ የምትተኩስባቸው ሀያ የአሜሪካ ጦር ሰፈሮች አሉ። ይሄ ነው አይ አለም ምን አለ መሰለ መተኮስማ ምች አሁን እንደው ያንተን ዜና እንኳን ስንነሳ ከነበራት ሶስት ሺ ቦሌስቲክ ሚሳይሎች መካከል አንድ ሺ አምስት መቶ ቀርቷታል ካልን እነዚህን አንድ ሺ አምስት መቶ መተኮስ ትችላለች። ግን ይህ አንድ ሺ አምስት መቶ የሚተኮሰው የሚያመጣው አፀፋዊ ተጽዕኖ፣ አሉታዊ ተጽዕኖው ምንድን ነው ለኢራን የሚያመጣው ክስረት አይሆንም ወይ? ከዚህ በኋላ ኦኬ፣ እንደዚህ እንየው። አሁን መተኮስ ትችላለች፣ መተኮስ ትችላለች። ነገር ግን በመተኮሷ ሊመጣ የሚችለውን መዘዝ በማገናዘብ መተኮስ የሚያስኬዳት ይሆናል ወይ ነው። ይህም በተመለከተ ዶናልድ ትራምፕ አይሆንሽም ብለዋል። ምክንያቱም አሜሪካ ትናንትና የኒውክሌር ማብላያዎችን ኦልሬዲ ሁለቱም፣ በነገራችን ላይ ለግንዛቤ ከሞላ ጎዴ ሊወደሙ ነበሩ። በተለይ ናታንዝ በእስራኤል ጥቃት ወድመዋል። ኢስፋሃን መጥተዋለች፣ እስራኤል ፎርዶ ግን በመሬት ማዕፀን ውስጥ የኢራንን ጥረት ግረት ገንዘቧን እውቀቷን፣ እና ህልሟን የኒኩሌር ህልሟን በተራራ ትከሻ ውስጥ ጠብቆ የኖረ መቶ ሜትሮች ጠልቆ ለጠላት በማይመች ሁኔታ ከመነሻው በሚገባ በተጠና ሁኔታ ማከናወን ችላ ነበረ። ግጭቱ ከእስራኤል ጋር ብቻ ቢሆን ኖሮ ብዙ ተንታኞች ያሉት እስራኤል በጦር ጀቶች መላ ቢጠፋት ኮማንዶ አውርዳም የሆነ ነገር ታደርጋለች እንጂ አልበለዚያ ፎርዶን ከአየር መታ የምታፈርሰው ነገር አይደለም ተብሎ ታምኖ ነበረ። የዶናልድ ትራምፕ ጦርነቱን መቀላቀል ይህንን በአጠቃላይ የኒውክሊየር ህልሟን አስርት ዓመታት ቢሊዮን ቢሊዮን ቢሊዮን ዶላሮች ይፈሰሱበት በእውነት በብዙ አስሮች የሚቆጠሩ ሳይንቲስቶች የተሰዉበት ኢራን በአጠቃላይ በትሪሊዮን ልታደርገው ትችላለች እና እዳ ሁሉ ተስፋ ስድስት ክሬተርስ ናቸው የተፈጠሩት፣ የእሳተ ገሞራ አፍ ማለት ነው እና በስድስት ብሎክ ባስተር ነው የመቷቸው። ይስፋሃንና ኢስፋሃንና ናታንዝን ደግሞ በብሎክ ባስተር መጥቷቸዋል። እነሱንም ለማንኛውም አስራ ሁለት ቁጥር መምታት ማለት ነው። ከዚህ ቀደም እስራኤል የመታቻቸው ቢሆንም ናታንዝና ኢስፋሃንን ተጠግነው እንደዚህ በዚህ መንገድ እንደገና አገልግሎ ሊሰጡ የሚችሉበት ሁኔታ በአመታት ውስጥ ይኖራል የሚል ተስፋ ቢኖር ትናንት ሌሊት የአሜሪካው ፕሬዚደንት ዘመቻ መዶሻ እኩለ ሌሊት በተባለ ጥቃት እርሙን አውጥተውለታል። ስለዚህ ይህ ጥቃት በጣም ተነባባሪና ተደራራቢ ነው። ከጀምሮ የኢራን እስላማዊ አብዮች የመሰረት ድንጋዩን ሲያስቀምጥ የህልውናው ጸር አድርጎ ያስቀመጣቸው ሁለት ሰይጣኖች ነበሩ። አንደኛው ታላቁ ሰይጣን አሜሪካ፣ ሁለተኛው ግልገሏ ሰይጣን እስራኤል ነበሩ። ስለዚህ አሁን በነዚህ በኢራኖች አይን ነው የምናገረው። በነዚህ ሰይጣኖች ኢራን ተዋርዳለች እና ትንቃለች። አሁን ጥያቄ ጥያቄህን ለመመለስ አሁን ይህን ለመበቀል ቢተኩሱ የአሁኑ ይባስ አይሆንም ሆይ ነው። ለፖለቲካ መሪዎቹ ለአገዛዙ አሁን ከባድ ፈተና ነው። ይሄ አሁን አገዛዙ ባንተ መንገድ ሄዶ ወይም ሌላ ጥሞና ባለው ሰው መንገድ ሄዶ ወል ይህ ሆኗል። ከዚህ በኋላ ሌላ ጸፌታ አሜሪካ ላይ ማድረግ አሜሪካ ከአሁኑ በከፋና በሰፋ ሁኔታ ተመልሳ እንድትመጣና ምናልባትም ሪጅም ቼንጅ የአገዛዝ ለውጥን መሰረት ያደረገ ጦርነት ልታመጣ ትችላለች ብሎ ሊያስብ ይችላል አመራሩ። ይህንንም ተረጋግቶ ለመነጋገር የሚያስችለው ሁኔታ ደግሞ እንደሌለ ወቅ በማንኛውም ቅጽበት ጦርነቱ አልቆመም። በእስራኤል በኩል ዜናው ላይ እንደሰማኸው ባሉበት፣ ለስብሰባ በተቀመጡበት የማለቅ እድል አላቸው እና ከዚህ የባሰው ነገር ደግሞ ይህን ጉዳይ እንደ አንድ ሀገር ኃላፊዎች፣ እንደ አንድ ሀገር መሪዎች ሆነው አበክረው እየተወያዩ ከመካከላቸው አንዱ ግን ሞሳድ ሊሆን ይችላል ይሄኔ አሳልፎ ሰጥቶን ይሆናል የሚለው ስጋት ደግሞ አለ እኮ ነው የሚል ዜናው ላይ በዚህ ውስጥ ሆነው ነው የሚወስኑት እና የውሳኔያቸውን ባህሪ ይወስነዋል ይሄ ስለዚህ ቢያልፉት ወይም ይህንን ሳይበቀሉ ላለመበቀል ቢወስኑ በማንኛውም መመዘኛ በዓለም ፊትም ሆነ በራሱ በገዛ ህዝባቸው ዘንድ ደካማ መሆናቸውን ያሳያል ማለት ነው። አገዛዙን እጅግ ደካማ አድርጎ ያቀርበዋል እና ለሌሎች ንቅናቄዎች ሊያጋልጠው ይችላል። ስለዚህ እንግዲህ እነዚህን ሁሉ ነገሮች አመዛዝነው መወሰን አለባቸው እና ውሳኔው እስካሁን አለመምጣቱም አንዱ ምልክት ይሄ ነው። ውሳኔው ማለት እስካሁን ድረስ ኢራን በአሜሪካ ይዞታዎች ላይ ለመበቀል ያደረገችው ሙከራ የለም። የሚገርም ነው። ዓለም አሁን እንግዲህ ኢራን በዝምታ ውስጥ ነው የዛሬውን ቀን ያሳለፈችው። ግን ይሄ ስልሳ ፐርሰንት ዓለም ስልሳ ፐርሰንት የዩራኒየም የተብላላው ይሄ አይነት ምት በሚመታበት ጊዜ ጉዳት እንዴት አላደረሰም? አይ የእስካሁን ድረስ የዓለም ዓለም አቀፉ የአቶሚክ ኤነርጂ ኃይል በእስካሁኑ ድብደባዎች የትናንቱን ጨምሮ ምንም አይነት ያፈተለካ ራዲየሽን የለም ብሏል። ሁለተኛ እነዚህ በጣም ቴክኒካል ነገሮች ናቸው። ይሁን እንጂ እንደ እንደ መዋቅር እንደ ብቃት፣ እንደ መሰረተ ልማት ኢራን የኒውክሊየር ተስፋን ከጇታለች። በነገራችን ላይ ኢራን እስካሁን የሰጠችው ለአሜሪካ ጥቃት የሰጠችው አጸፌታ ቢኖር እስራኤል ላይ ሁለቴ መተኮሷ ነው። ምናልባት ከ30 እስከ 40 የሚደርስ እና ኢራን እንደገለጸችው ከሆነ ለመጀመሪያ ጊዜ የጦር ጫፉ ወይም ማረሩ 1500 ኪሎ ግራም የያዙ ያለቻቸውን ሚሳይሎች ተኩሳለች። በማዕከላዊ ቴልአቪቭ ምን ወድቀው በተለይ በቤቶች ላይ ከፍተኛ ጉዳት ነው የሚያደርሱት። ይገርመል። የቆሰሉ ሰዎች አሉ በአስሮች የሚቆጠሩ እንደዚሁም በሀይፋ ምናልባት የሚሳይሎችን ለመምታት የተተኮሰ የራሷ የኢራን የእስራኤል ሚሳይል ወድቆ ነው የተባለ። እንደዚሁ የመቁሰል ቀላል የመቁሰል አደጋዎች ደርሰዋል። ነገር ግን በቤቶች ላይ የሚያደርሰው ጉዳት በጣም ሰፊ ነው። በካሜራ ብቻ የምታየው ነው። አሀዙ ላይ ምን ያህል ትክክል እንደሆን አላውቅም። ቢያንስ ወደ ሀያ ሺህ ይደርሳሉ። ቤቶቻቸውን በዚህ መንገድ ያጡ እስራኤላውያን፣ ይሄ በገንዘብ ብትቀይረው እጅግ ብዙ ነው እና ከፍተኛ የኢኮኖሚያዊ ጉዳት ማስከተሉ እሙን ነው። እስካሁን ድረስ 24 ሰዎች ተገለዋል። የቆሰሉት ደግሞ በድምሩ ከ1200 በላይ ሆነዋል። በኢራን በኩል ከአራት መቶ በላይ ተገለዋል። ያው ብዙ በሺህ የሚቆጠሩ ቆስለዋል። ሌሎች የሰብዊ የሚባሉ ድርጊቶች የሟቾችን ቁጥር ከዛም ምጥፍ ያደርጉታል። ስለዚህ አሁን ባለ ሁኔታ በርካታ ኢላማዎችን እንደዚሁም ለመዘርዘር ብዙ ነው። ሌላ ቡሻሽር የሚባለውን የባህር ዳርቻ ላይ ያለ የኢራን ሌላ የኒክሌር ጣቢያ ነው። እሱን እንደመታች ተገልጿል። ዛሬ እስራኤል ሌሎች በርካታ ኢላማዎችንም ሲደበድቡ ነው የዋሉት የጦር ጌቶች። በአጠቃላይ የአሜሪካውን ድብድባ መነሻ አድርገን ስናይ ግን አሜሪካ ላደረሰችው ጉዳት አሜሪካ እዚህ ውስጥ ብትገባ በመካከለኛው ምስራቅ ያሉ ጥቅሞቿን አንምርም የሚለው ዛቻቸውን በተግባር ከመዋል አንጻር ግን ኢራኖች እስካሁን ማድረግ የቻሉት ነገር የለም። መንፈሳዊ መሪ አሊ ካሚኒ አንድም ቃል አልተነፈስም። መቼስ ጦርነት እጅግ በጣም ከባድ እንደሆነ እንረዳለን። ጦርነት አንድን ሀገር ምን ያክል ወደኋላ ሊመልሳት እንደሚችል ከአሁን ቀደም ያለፉ ታሪኮች ምስክር ናቸው ብዬ መናገር ይቻላል። አሁን በእስራኤልና በኢራን መካከል ያለው ጦርነት እስራኤል ውስጥ እንደ ልብ መንቀሳቀስ የማይቻልበት ሁኔታዎች ተፈጥሯል ወይ? ኢራንንስ ደግሞ የደረሰባት ምት ምን ያህል ወደኋላ ሊመልሳት ይቻላል? እንደው በደምብ ሳሳው ማስቀመጥ ከተቻለ ማለት ነው የኒኩሌር መዋቅሯ እንደ መዋቅር ቶታሊ ኦብሊተሬትድ የሚለውን እስከወሰድን ብዙ ብዙ ዓመታት ብዙ ዓመታት ወደኋላ ማለት ነው። ብዙ ዓመታት ወደ ኋላ ብቻ ሳይሆን ያንም ተከትሎ በኢራን ምድር አሁንም አልቆምም። ይህ ጦርነት ሊቆም የሚችለው ወይ በድርድር ተገናኝተው እልባት ሲያደርጉለት ነው። አንዳንድ የሚቀርቡ ዜናዎች በጣም አሻሚ የሆኑ አድማጮቻችን ምግራ ያጋባሉ፣ ይለዋወጣሉ። ለምሳሌ በአማራጭነት የቀረቡት አሁን ለኢራን በእሷ ምድር ምንድን ነው ዩራኒየም አታበልጽግም ይላል አንዱ። ለምሳሌ ዩራኒየሙን ትሰጥና ከውጭ በልጽጎ ይመልስላታል ለሰላማዊ ተልእኮ የሚሆነው ለሰላማዊ ተልእኮ ሶስት ነጥብ ምናምን ይላሉ። በዚህ ደረጃ በልጽጎ ይመልስላታል ማለት ነው ያንን ከሰላማዊ ዓላማ ውጭ ሊጠቀምበታችንም ያንን ዘይት የምታበልጽገው ማለት ነው። ሌላው ደግሞ በዊትኮፍ በኩል ቀርቦ ነበር የሚለው ሌላው እዛው ኢራን ውስጥ የመካከለኛው ምስራቅ ሀገሮችና አሜሪካ ኢንቨስት የሚያደርጉበትና የዓለም አቀፉ አቶሚክ ኤነርጂ ኃይል የሚሳትፍበትና የሚቆጣጠረው የማበልፀግ ስራ እንዲሁ ዩራኒየሙን ከኢራን ይቀበላትና ለሰላማዊ አገልግሎት በሚሆን ደረጃ አበልጽጎ ይሰጣታል። ማለት ምን ይሄ በሌላ አነጋገር ምን ማለት መሰለ፣ ለምሳሌ የሚሸጠው ምልበል እንደው የሚሸጠው ምልበልህ ጭማቂ እናድርገው። የብርቱካን መጭመቂያ ቤት አለ እና ጭማቂ ነው ሁሉ ሰው የሚጠጣው ማለት ነው። የተወሰኑ ሰዎች ግን አረቄ ክልክል ነው እንበል በዛ ሰዓት መሸጥ ወይም አረቄ መሸጥ ክልክል ነው ወይም ቦታው የፍራፍሬ መደብር ስለሆነ አልኮልን እንዲሸጥ ክልክል ነው። ስለዚህ ምን ያደርጋል? ፍራፍሬ ቤቱ የሚሰጥህ የብርቱካን ጭማቂ ነው። የብርቱካን ጭማቂ ውስጥ ግን አራት ምንድነች መለኪያ ነጭ አረቄ ከቶልሃል እና እንደዛ ማለት ነው። ስለዚህ አሁን ያቺ አረቄ አትኖርም ማለት ነው። ለኢራን ተጣርቶ የሚሰጣት ኢራን ለሰላማዊ አገልግሎት የሚውለው በዛ በተቀመጠው ፐርሰንቴጅ ደረጃ ብቻ ይሰጣታል። ያንን እንግዲህ ወደ ጦር መሳሪያ አቶሚክ ቦምብ መስሪያ ለማድረግ ወይም እንደ ቤልጅክ ጥይት ራስ የሚመታ ለማድረግ አረቄ ትቀላቅልበታለህ ማለት ነው። የማበልጸግ ደረጃ ዳግም አረቄ እንደማለት ነው። ዳግም አረቄ፣ አሁን አረቄ ሲጠመቅ የመጀመሪያው ነው አለም ዳግም አረቄ አየስ ዘጠና በመቶ በዛ ደረጃ በኃይለኛው፣ በኃይለኛው የተጠመቀው እሱ ለቦምብ መስሪያ ነው የሚሆነው። ስለዚህ ኢራን ዩራኒየሙን ትሰጣለች፣ ያንን ለሰላማዊ አገልግሎት በሚሆን መልኩ አበልጽገው ይሰጣታል ማለት ነው። ኮንሶርቲየም በግዛቷ ውስጥ የሚመሰረቱ በዚህ መንገድ ነው ያለው እና በእነዚህ በሁለት መንገዶች በመሄድ ከአሜሪካ ጋር ስምምነት ከደረሰች የኒውክሌር ማብለያዋ ኦልሬዲ በቃ በወታደራዊ ኃይል ፈርሷል። ከእንግዲህ እርም ካለች እና በስምምነት ከአሜሪካ ጋር ወደ ዲፕሎማሲ መንገድ ሄዳ ከፈጸመች ቢያንስ ከማዕቀብ ነጻ ትወጣለች። ከማዕቀብ ነጻ ትወጣለች። በአሜሪካና በኢራን መካከል ወይም የነበሩ የተለያዩ ስንክሳሮች ይፈታሉ ማለት ነው። አይ ቲንክ ሌላ ጊዜ ለኢራኖች ይመጣል ማለት ነው። እንግዲህ እነዚህን አማራጭ ስትወስድ የፖለቲካ ሪስኮች ደግሞ አሉ፣ አደጋዎች አሉ። ግን በአጠቃላይ ይህን ይመስላል ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። አዋዜ ታማኝነቱ ለወሬ ነው። ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሦስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣ ነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ አስራ ሁለተኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ኅብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ 75 ካሬ፣ ባለ ሁለት መኝታ 94 ካሬ፣ እንዲሁም ባለ ሶስት መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል እስቴት።